ዋዮ ዛሬ ያው ገጠር እየሄድን ነው። ገጠር ቁጥር ሁለት ኢትዮጵያ ገጠር እየሄድን ነው። ማሳችን ውስጥ ያው ገጠር ሂዱ ተብለን ገጠር ይዘውን መተው የማይለቀም ነገር የለም። የእኛ ሰዎች ጉድ ናቸው። የማይለቅሙ ተአምር ጉድ የለም። ፀሐይ የለ ደመና ነው የለ ዝናብ ነው የለ መፈጭፈጭ ብቻ ነው። መልቀም፣ መስራት፣ መደንዘዝ ነው። ኑሮ እንደዚህ ነው እ እና ይሄ በትንጀን ነው የምታውቁት፣ ጓደኞቼ፣ ፍቅሮቼ በትንጀን ማዕቀይ ለመመቼስ አረብ ሀገር ላይ ይኸው እንደዚህ በፀሐይ ለቀሙ ተብለን። ይሄ አሁን ሴትዮዋችን ምንድን ነው ያለችው? ምንድን ነበር ለስራ ያለችው? አረ የምታደረገው እና እምከለል ለተሰራ ይሄንን በጠርሙስ አርግታ ወደ ቤተሰቦቿ ጋር ይዛል ማለት ነው። ይሄ እዚህ ጋር ቃሪያ ነው ውዶቼ፣ ማሮቼ እኛ አሁን ዱባይ ነው ያለ ነው ዱባይ ሳይሆን ገጠር ነው ያለ ነው። ገጠር፣ የኢትዮጵያ ገጠር፣ ትክክለኛው ገጠር። ይሄን ኮትኩተን ያሳደግ ነው። ተበላሽቶ ተበላሽቶብናል ግን፣ ይሄ እንደዚህ ተበላሽ ተበላሽ ተቆጫለ። ምክንያቱም ፀሐይ ጀመረና ተበላሻሸ። ደሞም ኮ በቆሎ ዘርተናል፣ በቆሎ ዘርተናል፣ ቲማቲም ዘርተናል። ያልዘራ ነው ነገር ምን አለ ጎመን። የሚገርማችሁ ነገር ማለት ነው ጎመን ዘርቼ አንቺ የተሰደድሽው አንሶ ለምንድን ነው እኔን ስደት ያመጣሽኝ? ብሎ ትል ነው ትል ያዘው። ትል በቃ እልም ያለ ትል ያዘው። እና ኑሮ በዱባይ እንደዚህ ይሄን ይመስላል። እኛ ኑሮ ይሄ ጎመንዬ፣ የምታውቋት የምታውቋት ጎመንዬ ልላክላችሁ እስኪ። የት ነው ያላችሁት ያላችሁ ሰዎች ልላክላችሁ። በቆሎ የሚበላው ጠፍቶ ደረቀ። እኛ በልተን በልተን ያው ጥግብ ስንል ማለት ነው ያው ግን እኛ ጋር አይደለም ትንሽ ራቅ ይላል። ና ስንሄድ ስንሄድ ነው እንደዚህ ገጠር ስንሄድ ገጠር ስንሄድ ብቻ ነው ማሳ ሄደን ነገር ዘምንመጣው አሁን ግን ስለ ጀመረ አንሄድም። ዘበኛው ነው እንትን ይሄ ማለት ነው። ግን እኛ እንመጣለን። ይሄ ለማስተካከል ለንኩትኩት ምናምን በቆልዬ ፍቅርዬ ማርዬ ይሄን ይመስላል ይኸውላችሁ ኑሮ በገጠር በስደት ሀገር ላይ ገጠር ላይ ያው እንደዚህ አይነት ስራ እንሰራለን ያው ቲማቲም ይሄ ቀይ ስር ነው እዚህ ጋር የሰው ጭንቅላ ጭንቅላ ተካክሎ ቁጭ ብሏል። ቲማቲሙ ደስ የሚለው ነገር ማለት ነው ማርያም ንጹህ ነው ምንም የተበላሸ ነገር የለውም ምንም ማለት ነው ግን ጥቅል ጎመኑ መድኃኒት አይጠቀሙም። ያለ መድኃኒት ዝም ብሎ ስለተዘራ ተበላሸ። ቲማቲሙ ግን ንጹህ ነው እስካሁን ድረስ። አሁን እንለቅማለን እንወስዳለን። የእኛ ሴትዮ ከወጪ ነጻ ሆኝ ያለው እያለጅ ነው። የእውነት ኢትዮጵያ ያለው ያለው ነው የሚመስለኝ። ክርስቶስን ነው ምላችሁ ገጠር ሳይሆን ኢትዮጵያ ውስጥ ያለው ያለው ነው ይመስለኝ። ይኸው ሽንኩርት እዚህ ጋር በጣም ትልልቅ ሆኗል። ይሄ ራሱ እዚህ ጋር ጥቅል ጎመን፣ የአበባ ጎመን አለ። ውዶችዬ ኑሮ ይሄን ይመስላል። ሰራ ሰራ አርግተን ወደ ሀገራችን እንግባ። ሰው ሀገር የሰው ሀገር ህይወት የሰው ነው። ማንም እንደ ራስ አገር የሚሆን የለም። የራስ አገር ላይ ገብቶ ምንም አይነት ስራ ቢሆን መስራት ይሻላል እንጂ ሰው ሀገር ላይ ጸሀይ ለ ብርድ ለ ስትላኩ ዝም ብላችሁ ሄዳችሁ መስራት ነው። የወንድ ሌ የሴት ስራ የእኛ ቤት ደግሞ የወንድም የሴትም ስራ ልዩነት የለውም። ሄዱ፣ ስሩ ስንባል መስራት ነው። ልቀሙ ስንባል መልቀም ነው። የሆነ ጊዜ በጣም አረማ ሆነና አርሙ ተብለን እንትን ያዘኝ ምንድነው የሚባለው ይሄ ሀሳስዬ፣ እነሱ ሀሳስዬ የሚባለው እኛ ሀገር ደግሞ ምንድነው የሚባለው ይሄ ምንድነው የሚባለው እጅ ላይ እንደ ሽፍ የሚለው ዶቢ ምናምን ሲያቃጥለን ገጠር ላይ ልክ እንደዛ አረገብኝ ና በጣም አመመኝ። መድኒ ገዝታልኝ ምናምን እየተወኝ ይሄኛው በጣም ባለጊ ነው ይሄ ነገር ማለት ነው። የእውነት ነው የምላችሁ እንትን ነው ይሄ ከነካ እንትን ይላል ያሳክካል እጅ በጣም ለረጅም ሰዓት እጃችሁ ያባብጣል እና እንደኛ ገጠር ላይ የምትሰሩ እህቶቼ ሰራ ሰራ አርጉና ወደ አገራችሁ ግቡ አገር ላይ ይሻላል ሁሉም ነገር ማማርም መሞትም መታመምም በአገር ላይ ነውና የአገር ላይ ህይወት ይሻላል ሁላችንም አተን ነው ለማግኘት ለለውጥ ነው የመጣ ነው ግን እዚህ ጋር ደግሞ የሚታየው የሚሰራው ስራ ሲታይ ማን እንደ አገር ያሰኛል እና ግቡ ወደ አገራችሁ ነው የምላችሁ ውዶቼ። ብራችሁን አታጥፎ ብራችሁን ያዙ። ከሰራን ጠንካራ ከሆን ገንዘብ ከያዝን ሁሉም ሰው ሰርቶ እንደሚለወጠው መለወጥ እንችላለን እና ይሄን ነው ምላችሁ። ወይኔ ፍቅሮች፣ ከባድ ነው የሰው አገር ህይወት በጣም ማለት ነው በጣም አሁን ይሄ በቃ በሳምንት ቢያንስ ሶስቴ ሁለቴ እንመጣለን፣ ሁለቴ እንመጣለን። ግዴታ እዚህ መተን ነው ለቤት እቃ ሁሉን ነገር ይዘን የምንሄደው አስቤዛ እናደርግም። ከውጭ ሌላ እቃዎች ካልሆኑ አትክልት ምናምን ክዝበር አለ፣ በቅዱኒስ አለ፣ ሸበት አለ፣ ጀርጂር አለ፣ የሌለ ነገር የለም። በሁሉም ነገር እንዳቅም እንዳቅም ተሰርተዋል። ቃሪያ አለ፣ ሚጣ ቃሪያ፣ የሌለ ነገር የለም። የሚገርማችሁ ከኢትዮጵያ ጎመን አምጥቼ ዘርቼ ሰው አምጥቶልኝ አምጡልኝ ብዬ እዚህ መጥቶ ምን እንደሆን ታውቃላችሁ ተላ ትለያዘው ምክንያቱም አንቺ የተሰደድሽው ሳይንስ ድጋሚ ደግሞ ሊናጥሽ ለምን እንደዚህ የምታሰቃይኝ? ብሎ አንዴ ነው ሁለቴ በላንለት ግን፣ አሁን ሌላ ቦታ ልጁ ዘርቶ በጣም ያምራል። የጉራጌ ጎመን ዘርቶልን ያምራል። እና ኑሮ ህይወት እንዲ እንዲህ ነው። ጓደኛ ያው እዛ ጋር ፀሐይ ላይ እየለቀመች ነው። እኔ ለቅሜ ወጣሁኝ፣ እሷ እየለቀመች ነው። ህይወት እንደዚህ ነው። እና አይዟችሁ፣ በርቱ፣ እንደኛ ገጠር ላይ የምትሰሩ እህት ወንድሞቼ፣ ብርታቱን ይስጣችሁ። አይዟችሁ፣ ማአሮቼ፣ ፍቅሮቼ፣ የእውነት ነው የምላችሁ። ማን እንደ አገር! ግቡ ወደ አገራችሁ፣ ማን እንደ አገር።